አሰላሙ አለይኩም ወራህመቱላሂ በረካቱ ውድና የተከበራችሁ የቻነል ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላሂ ረቢል ዓለሚን። ዛሬ እንግዲህ ትናንትና በለቀቁት ቪዲዮ ላይ ብዙ ጥያቄ መቶብኛል እና የሁላችሁንም ጥያቄ ለመመለስ ለመመለስ ነው የመጣሁት። ቪዲዮውን እስከ መጨረሻው ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በመጀመሪያ እንግዲህ ስለ ዩቱብ አከፋፈት የምጠይቁ ልጆች ሰዓት አሞላል፣ ሰብስክራይብ አሞላል ሁሉ ነገር በቃ ቪዲዮ ኤዲት ማድረግ አንችልበትም ምናምን የምትሉ ልጆች አላችሁ። የሁላችሁንም ጠቅለል ያለ መልስ ስሰጣችሁ ጎግል ላይም ሆነ እዚህ ዩቱብ ላይ ማለት ነው ሰርች ታደርጋላችሁ። የፈለጋችሁትን ጥያቄ ማለት ነው በቃ ዩቱብ ለጀማሪዎች ዩቱብ ቪዲዮ ኤዲቲንግ ማድረግ በቃ የፈለጋችሁት ነገር ቪዲዮ ተምኔላ አሰራር የቪዲዮ የዩቱባችሁ ተምኔላ አሰራር፣ የዩቱብ አከፋፈት በቃ ሁሉን ነገር ቪዲዮ ፖስት አደራረግ ራሱ ማለት ነው። ታይትል እንዴት ይጻፋል፣ ዲስክሪብሽን እንዴት ይጻፋል የሚለውን ሁሉ በቃ ሁሉን ነገር መልሳችሁን ዩቱብ ላይ ሰርች ካደረጋችሁ ታገኛላችሁ እና መጀመሪያ ዩቱብ ለመክፈት ስትፈልጉ ስለ ዩቱብ መማር ስላለባችሁ ሰርች እያደረጋችሁ ጥያቄ የሚሆንባችሁን ነገር ታያላችሁ፣ ትማራላችሁ። መጀመሪያ ከዛ በኋላ እናንተ ሬዲ ከሆናችሁ በኋላ ሁሉን ነገር ካወቃችሁ በኋላ ትከፍታላችሁ ማለት ነው። መጀመሪያ ከፍታችሁ አስቀምጣችሁት በኋላ ከሚደናገራችሁ፣ መጀመሪያ ተማሩና ስለ ዩቱብ እያንዳንዷን ነገር ከተማራችሁ በኋላ እንደገና ዩቱብ ከፍታችሁ ያላችሁን የምትሰሩትን ስራ እየሰራችሁ መጠቀም ትችላላችሁ ማለት ነው። እና ዩቱብ ይሄ ሶሻል ሚዲያ ሁሉም በአጠቃላይ ቲክቶክም በሉት ፌስቡክም በሉት ዩቱብም በሉት ለመጥፎ ነገር ከተጠቀማችሁበት፣ ለመጥፎ ነገር ነው የሚሆኑ። ለጥሩ ነገር ከተጠቀማችሁበት ደግሞ እናንተ ናችሁ ያን ነገር የምትጠቀሙበትን ነገር የምትወስኑት ማለት ነው። በነገራችን ላይ እኔ ቲክቶክ የለኝም አልጠቀምም ማለት ነው። ግን ቲክቶክ ላይ ብትሄዱም ብዙ ጥፋት ላይ የወደቁ ልጆች አሉ። ብዙ ጥሩ ነገር የሚሰሩ ኸይር ነገር የሚያስፋፉ ልጆችም አሉ። ብዙ ሚስኪኖችን የተቸገሩ ሰዎችንም የሚረዱ አሉ አይደል እና መጥፎ ጎኑን ብቻ አትዩ። ስለዚህ ወደ ሚዲያ ላይ ስትመጡ የእናንተ ስራ የሚተዋወቅላችሁ አሁን ቴክኖሎጂ ነው በሁሉም ቦታ እና ስራችሁ ምግብ ስራ የሆን ይችላል የምትሰሩት ምግብ ቤት ልትከፍቱ ትችላላችሁ ሲንጀር ልትከፍቱ ትችላላችሁ፣ ጅልባ ቤቶች። እንደዚህ በቃ የራሳችሁን ሙያ፣ የእጅ ሙያ ኑሯችሁ ማስተዋወቅ ብትፈልጉ በዚህ ባደገው ቻናላችሁ፣ በዩቱብ ቻናላችሁ መጥታችሁ የእናንተን ስራ ልታስተዋውቁ ትችላላችሁ እና እንደዚህ አይነት ብዙ ጠቃሚ ስራዎችን ይሰራል። እንደዚህ የተቸገረ ሰው ሲኖር አውጥታችሁ እንዲረዳ ያን ሰው ልታደርጉ ትችላላችሁ። በጣም ብዙ ስራዎች ይሰሩበታል ማለት ነው። እና ለመጥፎም እንደዚሁ ከተጠቀማችሁት ለመጥፎ ይሆናል። ሰውም ያጠፋል፣ እናንተንም ያጠፋችኋል ማለት ነው እና አጠቃቀሙ ነው። ሌላው ደግሞ ጥያቄያችሁ ምንድን ነው? ለዩቱብ ማን ነው የዩቱብ የሚባለው ምንድን ነው ሲጀመር? ድርጅቱ እንዴት ነው የሚከፍላችሁ? ዩቱብ ከየት አምጥቶ ነው ብሩን የሚከፍላችሁ? የምት ልጆች አላችሁ። ይሄ በማስታወቂያ ነው የሚከፈለው ማለት ነው። እናንተ ግን ብዙ ሙስሊም ዩቱበሮች አሉ። ብዙ ዳዕዋ የሚያደርጉ ወንድሞቻችን ሞልተዋል እና እነዚያን ብትከታተሉ ስለ ዩቱብ፣ ስለ ሀላል ማስታወቂያ ማስገባት ያስተማሩ ልጆችም አሉ እና እናንተ ቪዲዮ ላይ ሀላል ማስታወቂያዎች እንዲገቡ ታደርጋላችሁ፣ ታመቻቻላችሁ። እዚህ ጎግል ላይ ታስተካክላላችሁ፣ ክሮም ላይ ማለት ነው። ከዛ ሀላል ማስታወቂያ በእናንተ ቪዲዮ ላይ ይገባል ማለት ነው። አሁን አይታችሁ ከሆነ እኔ ቻናል ላይ ስትገቡ ስለ ኑን ይሄ ኦንላይን ሾፒንግ ማለት ነው። ኦንላይን ማርኬቶች እና አማዞን ምናምን እንደዚህ ሲተዋወቁ ታያላችሁ። እነዚያ ድርጅቶች ለዩቱብ ይከፍላሉ ገንዘብ ማለት ነው። ለምን ያ የነሱ ድርጅት በዚህ ቪዲዮ አማካኝነት እንዲተዋወቅና ሰው እንዲያየው ማለት ነው። ሰው አይቶት ያንን እንዲጠቀምበት አሁን ምሳሌ ዛሬ የሆነ ቪዲዮ ሳይ አማዞን ላይ የተለቀቀ ነገር አየሁኝ ልበል ያንን መግዛት ስፈልግ አማዞንን አወርዳለሁኝ ማለት ነው አፕሊኬሽኑን እና ሰው እንደዛ እንዲያደርገው በሰዎች ቪዲዮ ላይ እንዲታይ ደግሞ አማዞንም ሆነ ኑን ሌላም እንደዚህ ድርጅቶች ይከፍላሉ ለዩቱብ ማለት ነው ለዩቱብ ካምፓኒ ዩቱብ ደግሞ ከነዛ የሚያገኘውን ገንዘብ ለሱ እንደዚህ ኦንላይን እንትኑን ማስታወቂያውን የከተተበትን ብዙ ብዙ ነገሮች የሰራበትን 30 ፐርሰንት ይቆርጥና ሌላውን የቪዲዮዋችሁን እናንተ የሰራችሁበትን ገንዘብ ይከፍላችኋል ማለት ነው። እና አሰራሩ እንደዚህ ነው። ሌላው ጥያቄያችሁ ደግሞ አንዲት እህቴ ምን አለች፣ እንደዚህ ዩቱብ ክፈቱ ምናምን ብለሽ አትናገሪ ለምን? ብዙ ሰው ተነስቶ ይከፍትና አንቺ ተመልካሽ ታጫለሽ፣ እና አንቺም ክፈቱ ይከፍላል። ባቲ ጥሩ ነው፣ ብዙ ዩቱበሮች የማይናገሩት በቃ ዩቱበር ይበዛና ከዛ እነሱን የሚያያቸው ያጣሉ ብለው ስለሚያስቡ ነው ብላለች። ይሄ የኢትዮጵያኖች ምቀኝነት አስተሳሰብ ስለሆነ ነው እንጂ ውጭ ሀገራት ላይ ወደ አረብ ሀገራት ላይ ብትሄዱ እንደዚህ ሚዲያ ላይ የሚሰሩ ሰዎች እንደውም የሌላን ሰው ቻናል ለማስተዋወቅ እነሱ የሆነ ቪዲዮ ግማሹን ይሰሩትና ከዚህ በመቀጠል ያለውን ከከሌ ቻናል ላይ ታገኙዋለህ ከታገኙታላችሁ ብለው ነው ወደዛ ቻናል ሰው ተገልብጦ ሄዶ እንዳይ የሚያደርጉት ማለት ነው። ወደ ውጭ ሀገራት ላይ ስትሄዱ። የኛ የኢትዮጵያውያኖች ምቀኝነት ግን ሀታ ሰው በቃ ዩቲዩብ ከፍቶ እንዳይጠቀም ሁላ ነው የሚገፋፉት። ይሄ ግን ምቀኝነታችን ነው እንጂ ምንም የኛን ተመልካች ሌላ ተመልካች ቢያፈራ ምን ችግር አለው? ምንም ችግር የለውም። የእነሱንም ቪዲዮ ያያል የእናንተንም ቪዲዮ ያያል። ገብታችኋል? እና ይሄ የሚያመጣው ነገር የለም። ሌላው ደግሞ ሸር ሸር አናደርግም፣ ድረስ ሁላ እያሉ ነው ዩቱበሮች፣ ትላልቅ ዩቱበሮች፣ ያ ሸር የሚያደርጉበት ኮሚኒቲ ላይ ማለት ነው ከአንዴ በላይ ከቀን ከአንዴ በላይ ሸር ካደረገ አንድ ዩቱበር ታዋቂ ዩቱበር ከሆነ ዩቱቡ ላይ አደጋ ይሆናል እያሉ ነው ወሬ ሲያወሩ የነበረው ማለት ነው። ግን ምንም አይነት አደጋ አያመጣም። እንደውም የዩቱብ ካምፓኒ ይሄንን ኮሚኒቲ የፈጠረው ራሱ ሰዎች እንዲ እንትን እንዲሉ ነው፣ ሰዎች እንዲረዳዱ የአንዱን አንዱ ሸር እንዲያደርግለት ትልቁ ዩቱበር የትንሹን ሸር አድርጎ እንዲረዳዱ ና አብረው እንዲያድጉ ነው እንጂ ምንም ችግር አያመጣም። ከአንዴ በላይ የፈለጋችሁት ሽ ጊዜ ሸር ብታደርጉ በቀን ማለት ነው እና ብትረዳዱ ጥሩ ነው። ይህንን እየሰማችሁ እርስ በርሳችሁ ምቀኝነት ባይገባባችሁ ጥሩ ነው እና ይህን ያህል ከፈለኝ ዩቱብ ከፈለኝ የሚለውን ደግሞ አለማውራት። ይሄ ምንም የሚያመጣው ነገር የለም። እናንተ ከፈለኝም ብትሉ አልከፈለኝም ብትሉ የሌላ ሰው ሰው ቻናል ከፍቶ ለራሱ ቻናል ከፍቶ ቢጠቀም እሱ የእናንተን ገንዘብ አይወስድም፣ እናንተም ደግሞ የእሱን ገንዘብ አትወስዱም። ገብቷችኋል? እና ተመልካች ደግሞ ሰውየው የሚያፈራው በራሱ ስራ ነው እንጂ ግዴታ መጀመሪያ ቀድሞ ያፈራቸው ቤተሰቦቹ ስለሆኑ ተከታዮቹ ስለሆኑ ሌላ ሰው ጥሩ ነገር ከሰራ እነሱ እሱን ይተውታል ማለት አይደለም። ጥሩ ስራ ከሰራችሁ ተመልካች አለ። ያው ጥሩ ስራ ካልሰራችሁ ደግሞ ሰው የሚጠላው ነገር ከሰራችሁ ደግሞ እይታ አይኖርላችሁም። እና ይሄን ማሰብ ያለባችሁ እንጂ እንደዚህ ምቀኝነት ሀሳብ ጥሩ አይደለም ብዬ ነው የማስበው፣ እንደኔ። እና ብትከፍቱም ባትከፍቱም ለማንም አይጎዳም። ሁሉም ከፍቶ ሰው ቢተዳድግ ጥሩ ነው። ለምን ጥሩ ነገር ልትሰሩበት ትችላላችሁ። መጥፎ ነገር ብዙ ቢስፋፋም፣ ግን ጥሩ ነገር የሚስፋፋ ከሆነ ደግሞ ያ መጥፎ ነገር ያሸንፋል ብዬ ነው የማስበው። እና ለጥሩ ከተጠቀማችሁበት ጥሩ ይሆናል፣ ለመጥፎ ከተጠቀማችሁበት ይጎዳችኋል። እና ውዶችዬ ዬ መጣችሁ ደግሞ እዚህ ፈተዋ የምትሰጡ ልጆች ያላችሁ እናንተ የት ነው ያላችሁት? የሚለው ደግሞ የእኔ ጥያቄ ነው ለእናንተ ማለት ነው። ሁሉም እኔን የሚከታተለኝ በሙሉ ሲጀመር የተወሰኑ ናቸው ኢትዮጵያ ምናምን ሌላ ሀገራት ያሉት ማለት ነው እንጂ ሁሉም አረብ ሀገራት ላይ ነው ያላችሁት እና አረብ ሀገራት አረብ ሀገር መሄድ እና አጅነቢ ወንድ ጋር ሰው ቤት መስራት ይሄም ሀራም ነው እና ግን ምን ተብሏል በፈተዋ ሀራም ነው መሄዱም ሀራም ነው አጅነቢ ወንድ ጋራ መስራቱም ሀራም ነው ግን ያው ለኑሮ ለማቃናት ስለሆነ ገንዘባችሁ ሀራም አይሆንም ገንዘባችሁ ሀላል ነው የሄዳችሁበት መንገድ እና የምትሰሩበት መንገድ ብቻ እንደዛ ነው የተባለው ሶ እኔ ደግሞ እንደዛ ከመሄድ ከዚህ ጀምሮ ክብራችሁ ነው የሚዋረደው። ሲጀመር ኒቃቢስቱ ናችሁ ምናምን፣ ወደ ሰው ሀገር ለመሄድ ማለት ነው። ከሕክምና ጀምሮ በቃ አወላልቃችሁ ወንድ ነው የሚያከማችሁ። ከመሄዳችሁ በፊት ምርመራ ስታደርጉ፣ ከዛዛ ብዙ ብዙ ነገር አለ። አዲስ አበባም ሆነ እዚህ ኤምባሲ ውስጥም ሆነ ማለት ነው፣ እዚህ የሀገራችሁ ውስጥ ነው። ከሀገራችሁ ከወጣችሁ በኋላ ደግሞ አስቡት እናንተ የሚፈጠረውን ተገላልጣችሁ ሁላ የሚሰሩ ልጆች አሉ ማለት ነው። እና ብዙ ነገር ያጋጠማችኋል። ከወጣችሁ ከመወጣ አገሬ ላይ ሁኜ ብሰራ ይሻለኛል የሚለውን ነው። እና እንግዲህ የሁላችንም ወንጀል ግንባራችን ላይ ተጽፎ ቢሆን ኖሮ ማንም ማንን አይወነጅልም ነበር። ሁሉም የራሱ ስለሚያሳስበው ማለት ነው። ስለዚህ ዱአ ነው የሚደረገው፣ ሰው ተሳስቶ ካያችሁ ዱዓ ብታደርጉ ጥሩ ነው። እኛን የሚመልሰን እናንተን የሚመልሳችሁ አላህ። ሀላል ገንዘብ ይስጠን ሁላችንም ኸይር ስራ የምንሰራ ያድርገን። እና ኢንሻአላ ይሄን ነው የምላችሁ ውዶች። ሄዳችሁ ደግሞ ደሞ ሙስሊም ነን ብላችሁ ፈተዋ ሰጭ ነን ብላችሁ ሄዳችሁ የምትሳደቡ እህቶችን በጣም ትገርሙኛላችሁ። እኔ ሂጄ ኮሜንት ላይ ምናምን ወላሂ ማንንም ሰው ተሳድቤ አላቅም መሳደብም አልፈልግም። ለምን ያን ሰው መቼ አግኝቼው ይቅርታ ልጠይቀ ነው? መቼ አውፍል በለኝ በይልል ነው እንደዚህ። አሁን ተሳድቤ አትተዋወቁም እኮ ነገ የው መልቀያም ነው የምትገናኙት ምናልባት። የዛኔ ደግሞ አፍ በላይ መባባል የለም ሀሰናችሁን አንስታችሁ የምትሰጡት እና መጀመሪያ ራሳችሁን እንትን ብላችሁ ሰው ከመሳደባችሁ ለሰው ሄዳችሁ ፈቷ ከምትሰጡ በፊት ሁላችንም ራሳችን ብንጠይቅ ጥሩ ነው። አላህ ያስተካክለን ብዬ ነው የማስበው። እና ለዛሬ ያለኝ ቪዲዮ ይህንን ይመስል ነበር። ላይክ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ሌላ ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ የማመልሰላችሁ ይሆናል። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ብዙ ያድርገው፣ አገራችንም ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።